ዛሬ ልደቴ ነው። በኖርኩባቸው የህይወት ጥቂት ዓመታቶች የሚያስደስት የሚያስከፋ፣ የሚያበረታ ልብ የሚሰብር፣ የሚጠግን፣ የሚያስለቅስ፣ የሚያስቅ፣ አድካሚ ተራራ፣ አስደሳች ሜዳ በሆነ የህይወት መንገድ ውስጥ አልፌያለሁ። ከነ ስህተቴም ከነ ብርታቴም ህይወቴ ነው። ሀይምዬ ሀይምዬ፣ የኔ ቁንጁ፣ የኔ ውድ ነገር፣ የኔ ኩይን በዛሬዋ ቀን ለአንቺ የተባረከች የተቀደሰች ቀን ናት። ለዘው በኪዳነ ምሕረት ቀን ወደዚች ምድር የመጣሽባት ጊዜ ይች ቀን ላንቺ እጅግ በጣም ትልቅና ደስ የምትል ቀን ናት። ቀሪ ዘመንሽ በሙሉ የስኬት የደስታ የሳቅ ምንም ችግር የማታይበት የተመኘሽ ሁሉ የሚሳካበት የሞክርሽ ሁሉ የሚሰምርበት አመት ይሁንልሽ ረጅም እድሜና ጤና እመኝልሽ አለው ወደ ዝሽ ምድር አንቺ ከመጣሽ ጀምሮ ብዙ ሀዘን ብዙ ደስታ ብዙ ሳቅ ብዙ ደስ የሚሉ ነገሮች እንዲሁም ደግሞ ብዙ ደስ የማይሉም ነገሮች አሳልፈሻል ከዚህ በኋላ ደግሞ ዘመንሽ በጠቅላላ የደስታ ይሆንልሽ የመጣሽው ወደዝሽ ምድር በእመቤቴ በቅድስት ኪዳ ንብረት ቀን ነውና መቤት፣ የቅድስ ኪዳ ንብረት ሁሌም ቢሆን ከጎንሽ፣ በወጣሽበት በገባሽበት፣ በተኛሽበት፣ በሄድሽበት ሙሉ ትከተልሽ በየሄድሽበት ከጎንሽ ትሁን። ዛሬ የምር የሆነ በቃ ፖስት አድርጋ ሳያት ፎቶቿ ምናምን ደስ አለኝ። ግን እውነት ነው ምላችሁ፣ የሆነ በቃ ቅር የሚል ነገር አለ፣ ደስ የማይል ነገር አለ። ለመሰላችሁ ሃይሚዬ በዝችን ሰዓት በሳቅና በደስታ ከብሩኬ ጋር ነበር መሆን የነበረባት። አሁን ግን ምንም ደስ የሚል ነገር የለም። በቃ እኔ የማታው ራሱ ምን አይነት ቪዲዮ እንደሚለቀቅ አላቅም። ምክንያቱም ልደቷ ላይ የሆነ ነገር ተፈጥሮ እንዳይከፋት በደስታዋ ቀን በቃ እንዳይደብራት የሚለው ውስጤ ትልቅ ሀሳብ ፈጥሮብኛል፣ ማለት ማታ ምን አይነት ቪዲዮ ይለቀቅ ይሆን ሀይሚዬ ልደቷን ወን በደስታታ ከብሮ ይሆን ወይስ የሆነ አካል መጥቶ ይበጠብጠው ይሆን ወይስ በሆነ ምክንያት ችግር ተነስቶ ይበጠበጥ ይሆን የከፋት ይሆን ልደቷ በስነ ስርዓት ይከበር ይሆን ወይስ ደግሞ ሰላም ይወርድ ይሆን እዚህ ልደት ላይ እዚህ ፕሮግራም ላይ በቃ ብዙ ነገር እያወጣሁ እያወረድኩ ነው እና ግን በቃ ይሁን እሷ በዚህ ሰዓት ከብሩኬ ጋር ነበር ነበረ መሆን የነበረባት በደስታ በዚህ ሰዓት ፖስት መደረግ የነበረበት ፎቶ ከሱ ጋር ነበር ግን ያሳዝናል። የምር እኔ በጣም ውስጤን ከፍቶኛል። ለማንኛውም ለማንኛውም እንኳን ተወለድሽልን እንኳንም ወደዝች ምድር መጣሽልን። የእኔ ውድ የእኔ ቆንጆ፣ የእውነት በጣም ነው የምንውድሽ፣ እኔ በጣም ነው የምውድሽ። ፈጣሪ ብቻ ክፉሽን አያሰማን፣ ረጅም እድሜና ጤና ይስጥሽ። አይዞሽ በደስታ ትናንትና ምን ተናገር ያለው ከማንም ምንም ሳትጠብቂ ልደትሽን ፏ ብለሽ በሳቅ በደስታ እንደምታከብሪ ተስፋለኝ። የእኔ ውድ ነገር ሀፒ በርዝ ዳይ በድጋሚ